ሰላም ወገኖቼ እንደምን አላችሁልኝ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። ዛሬ እንደገና አንድ የሆነ ጥያቄ የምመልስበት ነው። ይህም ጥያቄ ደግሞ ሰፋ ያለ ክፍል ስለሚይዝ ሰፋ ያለ ሀሳብ የሚይዝ በመሆኑ ይሄንን በክፍል ከፋፍለን እንመለከተዋለን። ጥያቄው ባህርም ሙታንን ሰጠ ይላል። ባህርም ሙታንን ሰጠ ሲል በመጽሐፍ ቅዱስ ምን ማለቱ ነው? ሲል አንድ ወንድም በቲክቶክ ያቀረበው ጥያቄ ነው። ባለፈው እንዳልኳችሁ መጽሐፍ ቅዱስ ላይ ጥያቄ ያለባችሁን ጥያቄዎቻችሁን ማቅረብ ትችላላችሁ። የመጠየቅ እና የእግዚአብሔርን ቃል የመማር የመረዳት ልምድ ይኑርባችሁ። ይሄ ጥሩ ነገር ነው በማለት እንትን ሐሳቤን ስገልጥ ነበር። ስለዚህ ዛሬ ሙታን ባህርም ሙታንን ሰጠ ሲል ምን ማለቱ ነው? ባህር ምንድን ነው? ባህር ባህር የት አገኛቸው? ሙታን የት አገኛቸው? ምንድን ናቸው ሙታን ሲላቸው ምንድን ነው? ይሄ ሐሳብ የሚል ነው። ይህ በእኛ ዘመን በጣም በተለይም፣ እኛ አሁን ባለንበት ዘመን በጣም አስፈላጊ ሐሳብ ነው። አስፈላጊ ትምህርት ነው። ጠቃሚ ትምህርት ነው። አስተውለን እና ረጋ ብለን ተምረን በዚህ ላይ ራሳችን ለማዳን እና ሌሎችን ለመጥቀም አስፈላጊውን ጥረት ማድረግ እንዳለብን መጸለይ እንዳለብን ማንበብ እንዳለብን በዓለቱና በቃሉ ላይ ጸንተን መኖር እንዳለብን ያስተምራል፣ ያስረዳል ብዬ አምናለሁ። ጸልያለሁም። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ይህ ጥያቄ የመጣው መጽሐፈ ራዕይ ምዕራፍ ሀያ ነው። ምዕራፍ ሀያ ላይ ይሄ ማለት ነው እንዲህ የሚል እንግዲህ የጀመርኩት ነበር፣ አልጨረስኩትም። ያው ብዙ ሰውም ጥያቄ ጥናት ለማድረግ መጽሐፍን ለማገላበጥ በተለይም በአሁን በቲክቶክ ዘመን እንትን የለውም፣ ፍላጎት የለውም። ብዙ ምንድነው መንጫጫት፣ መንጫጫት፣ መንጫጫት። ለዚህም ነው እኔ ቲክቶክ ገብቼ እንትን ማለ ነው፣ መከራከር ነው መከራከር ነው። ረጋ ብሎ በጥሞና በመንፈስ ሆኖ ቃሉን ማሰብ፣ ማሰላሰል፣ ማውጣት፣ ማውረድ፣ መማር፣ መገንባት፣ ማደግ፣ መለወጥ ያን የመሳሰለ ስራ መስራት ሲገባን ብዙውን ጊዜ መጨቃጨቅና መከራከር እኔ የበላይ ነኝ፣ ከሌ የበታሽ ነው ከሌን አፉን አዘጋ ነው ካሊያን እንትናል ነው የሚል ነው። ይህ ደግሞ አፍራሽ እንጂ ጠቃሚ አይደለም ብዬ ነው የምነግራችሁ። ስለ ሃይማኖት ስንከራከር ስለ አንዱ ሃይማኖት ስንጨቃጨቅ መብላት የሚገባንን ሳንበላ ማወቅ የሚገባንን ሳናውቅ ማድረግ የሚገባንን ሳናደርግ እንዳይመሽብን እፈራለሁ። ይሄ ነው ፍርሃቴ፣ ስጋቴ። ስለዚህ አደራ በሰማይ አደራ በምድር የምላችሁ ምንድን ነው? መጽሐፍን የምታጠኑ መጽሐፍን የምትፈትሹ መጽሐፍን የምትመረምሩ የእግዚአብሔርን በር የምታንኳኩ የምትፈልጉ እንድታገኙ የምታንኳኩ እንዲከፈትላችሁ እንዲሆን ነው ፍላጎቴና ጥረቴ ይሄ ደግሞ፣ ዛሬ የምናየው የመጽሐፍ ቅዱስ ክፍል ይህንን ያስተምራችኋል፣ ያነሳሳችኋል፣ ያገፋፋችኋል ብዬ አምናለሁ። ስለዚህ እንዲህ ይላል በታላቅ በነጩ ዛፍ ቁጥር 11 ጀምሮ ያንባለው ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው። ምድርና ሰማይም ከፊቱ ሸሹ ስፍራም አልተገኘላቸው። እንግዲህ በነጩ ዙፋን ላይ ሲቀመጥ ጌታ ኢየሱስ ክርስቶስ ያኔ ነው ሃይማኖተኛው ሁሉ ተጋልጦ ራቁቱን የሚቀርብበት። ኦርቶዶክሱ፣ ነብይ ነኝ ባዩ፣ ጴንጤው፣ ሙስሊሙ ይሁዲው ማንም ራቁቱን ሆኖ የሚቀርብ ለብሰው ደግሞ የክርስቶስን ልብስ ለብሰው በነጩ ዙፋን ስም ስብር በፈራጁ በክርስቶስ በእግዚአብሔር ልጅ ፊት የሚቀርቡበት ያንን በዛ ላይ ያለውን ሁኔታ ነው የሚያወራው። ስለዚህ ይህ በጣም ጠቃሚ ነው፣ ምክንያቱም እኛ ማን በየትኛው በኩል በየትኛው ወገን መሆን እንዳለብን ስለሚያስተምረንና ስለሚያነሳሳን ነው ይሄ። ስለዚህ ምድር ሸሸች። ኦኬ። ሙታንም ታናናሽና ታላላቆችን በዙፋኑ ፊት ቆመው አየው። ኦኬ። ለምን ሊፈረድባቸው? እነዚህ በተለያየ ሃይማኖት፣ በተለያየ ስርዓት፣ በተለያየ ወግ፣ በተለያየ ፍልስፍና ማንም እግዚአብሔር ማንም አደል አላውቀውም የሚለው ሁሉ በክርስቶስ ዙፋን ፊት ይንበረከካል፣ ይቀርባል፣ በምላሱም ይመሰክራል። ኢየሱስ ጌታ እንደሆነ ወዱ የሚመሰክራለ ተገዶም የሚመሰክራል። ሙሐመድም ራሱ ይመሰክራል፣ አላህም ራሱ ይመሰክራል። ይሄ ነው ወቁት። ለኢየሱስ ክርስቶስ ይንበረከካል፣ በፊቱ ይሄ ነው። ስለዚህ ሙታንም በሱ ፊት ቁመው አየው ፍርዳቸውን ሊቀበሉ እንደ ስራቸው መጠን ተከፈሉ ባህርም በእርሱ ውስጥ ያሉትን ሙታን ሰጠ ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ እያንዳንዱም እንደ ስራው መጠን ተከፈለ ይላል ስለዚህ ለክርስቶስ የሚሰጥበት ቀን ነው ሁሉ በያለበት ያለውን ይሰጣል ለማን ለክርስቶስ ለጌታ ለኢየሱስ ክርስቶስ ለፈራጁ የተቀበለውን ሁሉ ይሰጣል። ታዲያ ዛሬ የምናየው ምንድን ነው? ባህር የሚለው ምንድን ነው? ባህር የሚለው ምንን ነው? ባህር ላይ ባህር ባህር ባህር የሚለው ምንድን ነው? የሚለውን ዛሬ ከመጀመሪያው ከዘፍጥረት ጀምረን እናየዋለን። ዘፍጥረት ላይ ምንናለን? እናየዋለን ዘፍጥረት ምዕራፍ አን እንሄድና ከዛ እንጀምራለን። ምዕራፍ አንድ ቁጥር ሁለት ምድርም ባዶ ነበረች። ልብ በሉ ምን ነበረች? ባዶ። አንዳችም አልነበረባትም፣ ምንም አልነበረባትም። ቶሁ ቦሁ፣ ባቦሁ ቶሁ ባቦሁ። እጅግ በሚያስገርም ሁኔታ ባዶ ከንቱነት የሞላባት ነበር። ጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ይሄ ነው አቤስ ይለዋል። ይሄ ጥልቅ ውሃ ነው። ውሃው ባህር የምንለውም ይሄ ነው። ሰፎ ነበር የእግዚአብሔር መንፈስ የእግዚአብሔር መንፈስ። ጨለማም በጥልቁ ላይ ነበር። በጥልቁ በባህሩ አ እጥልቁም የሚወጣው ይላል አይደል? መጽሐፈ ራዕይ ላይ ምራፍ ሀያ ላይ እጥልቁም የወጣው ምራፍ ሀያ አንድ ላይ ያ ስለዛ ነው ከስሩ ሲፈታ ስለዚህ፣ እነዚህ በከንቱነት በባዶነት ይሄ ዘፍጥረት ምንድን ነው ብያችኋለሁ? የትንቢት መጽሐፍ ነው። ትንቢተ ዘፍጥረት ነው የምንለው ትንቢተ ዘፍጥረት፣ ምክንያቱም ሊሆን ያለውን ነው። መጀመሪያው ትንቢት መጽሐፍ ዘፍጥረት፣ እግዚአብሔር በተለያየ መልኩ ሲገልጥ አሁን እኛ ይህ ምንድን ነው። ዘፍጥረት ላይ እግዚአብሔር ሲፈጥር የሆነውን ነው ነገር ግን ውስጥ ትልቅ መልእክት ይዞ ነው እግዚአብሔር እንትሚል ዝም ብሎ ተራራውን፣ ገደሉን፣ ሸለቆና ሜዳውን ፈሰርቻለሁና፣ አንበሳውን፣ ዝሆኑን፣ ምናምኑን እንደዛ ብሎ አይደለም። እንደዛ አይደለም፣ እግዚአብሔር የሚያስተምረን አይደለም። ይልቅስ ከእኛ ጋር ነው። ዓለም የተፈጠረው እኛ እንድንኖርበት፣ እንድንድንበትም። ይገርማችሁ ያውቃል። አዳም ለመጀመሪያ እግዚአብሔር ሲፈጥረው የዘላለም ነው ብለናል። ነገር ግን ይሰራ ነበር ይሰራ ነበር። እግዚአብሔር እንዲሰራ ገነትን እንዲሰራ፣ እንዲንከባከብ ገበሬ አድርጎ ነው እንትን ያለው። በመጨረሻው ዘመን ግን እኛ አንሰራም። እንደዛ እግዚአብሔርን ማምለክ ነው የምንሆነ የሚሆነው እና ለየት የሁለተኛው የመጀመሪያው እንትን ገና ሊሆን ያለውን ሊሆን ወደፊት ሊመጣ ያለውን ነገር ምንድን የሚል ነው የሚያስቀምጥ ነው የሚያስቀምጥ ሊሆን ያለውን ወደፊት ሊሆን ያለው ማለት በሰው ልጆች መካከል ምን እንደሚሆን እግዚአብሔር ያውቃል። እግዚአብሔር ማለት ገበሬ የአገሬ ገበሬ ማለት ነው። የአገሬ ገበሬ በማሳው ላይ ሲዘራ እንክርዳድ እንደሚወጣ ያውቃል፣ አደለ እንዴ? ዋራ እንክርዳድ ስለሚያወጣ እኔ አልዘራም ብሎ አይደለም። እግዚአብሔር እንደዛ ነው። ሊመጣ ያለውን የሰው ልጅ ሊያልፍ ያለውን ስለሚያውቅ ነው ከመጀመሪያው ጀምሮ። ስለዚህ መጀመሪያ ራሱ ይሄ ጥልቁ እያለ እንትን የሚለው ምንድን ነው? እንግዲህ ይህን ብዙ ጊዜ አጥንተነዋል። ይሄ ጨለማውን አሰራር ነው፣ የክፉውን አሰራር ነው። ከዛ ሊታደግ ነው መራሀፌ ታልፐኒሃማ ምርዋህ ኤሎሂም የእግዚአብሔር መንፈስ ያንሳፍ ነበር ያንዣብብ ነበር። በምን እዛ ውስጥ ጥልቁ ውስጥ ያሉትን ሊያወጣ ሊታደጋቸው ሊያድናቸው ባህሩ ውስጥ ያሉትን ይህንን በተለይም ደግሞ ይህንን አብራርቶ የሚነግረን እንትን ላይ እናገኛለን ወደ ኢዮብ 26 ኢዮብ 26 ላይ እንዲሚል እናገኛለን ቁጥር አምስት ጀምሮ እንዲህ ይላል። ይሄ አዲሱ መደበኛ ትርጉም ነው። ግን ለማንኛውም ሌላውንም አነብላችኋለሁ ከውሃዎችና ከውሃዎችና በውስጣቸው ከሚኖሩ በታች ያሉ የሙታን መንፈስ በጭንቀት ላይ ናቸው። ኦኬ፣ በጥልቁ በታች ያለው ነው። ከውሃዎችና በውስጡ ከሚኖሩት በታች ያሉ የሙታን መንፈስ በጭንቀት ላይ ናቸው። ሲኦል በእግዚአብሔር ፊት እራቁቷን ናት። አያችሁ ዘፍጥረት ላይ ያለው ይሄንን ነው። ዘፍጥረት ይሄንን ነው የሚሰራበት። ሲኦል በእግዚአብሔር ፊት ራቆቷናት የጥፋትንም ስፍራ የሚጋርድ የለም ይላል። የቀድሞ ትርጉም ደግሞ ምን ይላል? አነብላችኋለሁ ኢዮብ 26 እዮብ 26 ስንት ነው? አምስት ጀምሮ ያለውን። ወይም ከእዛው አላመጣላችሁም እንዴ? አብረን እናነበዋለን። እዮብ 26። ኦኬ፣ ኦኬ። እዮብ 26፣ መጽሐፈ እዮብ፣ እዮብ ምዕራፍ 26 ከቁጥር አምስት ጀምሮ 26 ከቁጥር 5 ጀምሮ ምን ይላል? ስለ ባህሩ ነው የሚናገረው። ሙታን ሰዎች ከውሃ በታች በውሃዎችም ውስጥ ከሚኖሩ በታች ይንቀጠቀጣሉ። ሲወልም በፊቱ ራቁታናት ለጥፋትም መጋረጃ የለውም እያለ ይናገራል። ስለዚህ ስለምኑ ነው የሚናገረው? የባህሩን፣ ስለ ባህሩን። ሙታን ራሳቸው በምን ውስጥ አሉ? በባህሩ ውስጥ አሉ። ባህሩ በዛ ውስጥ ይናወጣሉ፣ ይንቀጠቀጣሉ፣ ይፈራሉ። በምን ውስጥ ነው? በባህሩ ውስጥ ሆነው ይሄ ባህሩ ነው። ባህሩ ሙታንን አምቆ የያዘ ነው። ሙታንን የተሸከመ ነው። ይሄ ምሳሌው ባህር ሲባል ውሃ ነው የሚመስለን። ኖ ኖ ኖ፣ አይደለም፣ አይደለም፣ አይደለም፣ አይደለም። ስለዚህ ራቁቱን የእግዚአብሔር ፍርድ በራእይ ላይ በራእይ ላይ ይፈረደባቸው ኢየሱስ ከኢየሱስ ፍርድ አያመልጡም ነው የሚለው። በፊቱ ራቁትን ባህር ራሷ እነዚህን ተሸክማ በሱ ፊት ራቁቷ ናት። ሊያመልጥ የሚችል የለም። ይንቀጠቀጣሉ። ለምንድን ነው? እሱን ሲያዩ ፍርዱን ሲመለከቱ ነው፣ ጌታን የጌታን የኢየሱስ ክርስቶስን መምጣት የኢየሱስ ክርስቶስን መገለጥ የእሱን ፈራጅነት ሃይማኖታቸው፣ ወጋቸው፣ ስርዓታቸው፣ እውቀታቸው፣ ጥበባቸው፣ ክደታቸው፣ ሁለንተናቸው፣ ዘራቸው፣ ገንዘባቸው፣ ጥበባቸው፣ ሁለንተናቸው ሊታደጋቸው ሳይቀር ሊታደጋቸው እንደማይችል ሲያውቁ ያኔ በዛም ጥርስ ማፋጨትና ዋይታ ይሆናል። ጥርስ ማፋጨትና ዋይታ ስለዚህ ይህ ባህር ይህ ባህር በአጠቃላይ የሙታን ማህበር የሙታን ምንድን ነው መጋዘን ነው፣ የሙታን መጋዘን ነው። የፍርድ የሚፈረድባቸውን ሰዎች ሁሉ የያዘ ነው። ከአዳም ጀምሮ እስከ መጨረሻው ኢየሱስ ጌታ ኢየሱስ በነጩ ዙፋን ተቀምጦ እስኪገለጥ ድረስ ያለውን ይህንን ነው። ለምንድን ነው አሁን እዚህ ላይ እንትንን ያመጣሁት ኢዮብን? ምክንያቱም ኢዮብ የተጻፈው ከማን ጋር ነው? ከዘፍጥረት ጋር። ከዘፍጥረት ጋር ግን ይህን እያንዳንዱ ብንመረምረውና አሁን የሚናገረውን በጣም በጣም በጣም እንትን የሚል ነው። በጣም ብዙ መልእክት በውስጡ የያዘ ነው። ያ ሙዙም መልእክት በውስጡ የያዘ ነው። እዮብ 38 ከ8 ጀምሮ እንመልከት። ስለ ባህር ነው። ባህር ባህር ባህር እዮብ 38 ምን ይላል? ኦኬ ብቻ ለምንድን ነው እንግሊዘኛውንም እንትን አላልኩትም። እንደዚህ ይላል ከኢዮብ 38 ከስምንት ጀምሮ ከማህፀን እንደሚወጣ በወጣ ጊዜ ባህርን በመዝጊያዎች የዘጋ ማን ነው? ከማህፀን እንደሚወጣ በወጣ ጊዜ ባህርን መዝጊያዎች ባህርን በመዝጊያዎች የዘጋ ማን ነው? ደመናን ለልብሱ ጨለማንም ለመጠቅለያው አደረግኩ ይላል ለማን ለባህሩ ነዋ ለማን ለባህሩ እግዚአብሔር ባህሩን አለበሰው እንዴ እግዚአብሔር ባህሩን ሁሉ ያለበሰው እንዴ ለምንድን ነው ምንድን ነው የሚናገረው ጨለማንም ለመጠቅለያው አደረግኩ ደንበሩ ደንበሩን በዙሪያው አድርጌ መወርወሪያዎቹንም መዝጊያዎቹንም አኑሬ እስከዚህ ድረስ ድረሺ አትለፊ። አማርኛ ከመጀመሪያው ወደ ወንድ አረገው፣ አሁን ደግሞ ሴት አረገው። እስከዚህ ድረስ ድረሺ አትለፊ፣ ከዚህም በዚህም ለትዕቢተኛው ማዕበል ማበልሽ ገደብ ይሁን አለው። ይላል ይላል። እዚህ ላይ ሃሌሉያ የኪንግ ጀምስ እንግሊዘኛውን ላምጣውና ሰፋ አድርገን እናየዋለን። በጣም የታመቀ እንትን ስለሆነ ነው። 38 ቁጥር 8 ኦር እንዲህ ይላል ኦር ሁሻ አፕ ሲ ዊዝ ዶርስ ባህርን በበሮች የዘጋ ማን ነው? ወን ት ብሬክስ ፎርስ አዝ ኢፍ ት ሃድ ሹድ አውት ኦፍ ዘ ውም ከማሐፀን ዘሎ እንደሚወጣ፣ ከማሐፀን ሰብሮ እንደሚወጣ ከፍ ባለ ጊዜ በዘለለ ጊዜ ምን አረኩት? በበር ዘጋውት። ልክ ተፈናጥሮ የሚወጣ ነገር አለ ተፈናጥሮ ሊወጣ ሊያመልጥ ነው። ማንም አይዘኝም ማንም አይነካኝም ብሎ በባህሩ ውስጥ ሊወጣ ባለ ጊዜ እኔ ምን አደረግኩት? ዘጋሁት አለ እግዚአብሔር። በመዝጊያዎች ያመጣውና ዘጋሁ። መውጣት አይችልም፣ መውጣት አይችልም፣ መውጣት አይችልም አልኩኝ አለ እግዚአብሔር። ዌን አይ ሜድ ዘ ክላውድ ዘ ጋርመንት ዘ ሮፍ ደመናንም አለበስኩት ጭጋግና ደመና ለምንድን ነው? እንዳይታይ ነዋ። የሰው ሁሉ ማያየው ለምንድን ነው? ሃይማኖትን ማያየው ለምንድን ነው? በሃይማኖት ሆኖ ህይወትን ማያየው ለምንድን ነው? የሃይማኖት ደመና አለበት፣ ጭጋግ አለበት፣ ተሸፍኗል። ፀሐይን ማየት አይችልም፣ ተከድኗል። በዚህ በባህር ውስጥ ያለው ሁሉ ተከድኗል።

እውነተኛው ፀሐይ ማን ነው? የእግዚአብሔር ልጅ ኢየሱስ ነው። ኦ ሀያ ደቂቃ ሆነ። ለማንኛውም እንቀጥላለን። እግዚአብሔር ስሙ የተባረከ ይሆን። እያጠናችሁ ነው እንግዲህ እየተረዳችሁ፣ ምክንያቱም ይሄ መጽሐፈ ዮብ እጅግ በጣም ደስ የሚል የአማረ መጽሐፍ ነው። መጽሐፍ ቅዱስ በሙሉ አንድ ነው፣ የተያያዘ ነው። ኢዮብ ሀያ ስድስትን በደንብ አርጋችሁ ስታነቡ ራያ ሃያ ላይ የገለጽናቸው በትክክል ይገባቸዋል። እግዚአብሔር ስሙ የተባረከ ይሁን። እንቀጥላለን። ይሄ ክፍል አንድ ነው። ወንድማችን ላቀረበው ጥያቄ ጌታ የባርክ ወንድሜ፣ በርቱ፣ አጥኑ። አዎ ስላጠና ስላነበበ ነው የጠየቀ። ብዙዎቻችሁም አንብቡ፣ ጠይቁ። የእግዚአብሔርን ሐሳብ ለመማር ተነሱ። ቃል ለሰማይ፣ ቃል ለምድር ብላችሁ ተነሱ እላለሁ። ጌታ ኢየሱስ በነገር ሁሉ ይባርካችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር፣ የጌታ የኢየሱስ ክርስቶስ ጸጋ፣ መንፈስ ቅዱስ ህብረትና አንድነት ከእናንተ ጋር ይሁን። ከሃይማኖት ራቁ፣ ከእስልምና ራቁ፣ ከኦርቶዶክስ ራቁ። ጴንጤ ነኝ ብለህም ከማጭበርበር ራቅ። ኢየሱስን ልባስ፣ ኢየሱስን ፈልግ፣ ኢየሱስን ፈልግ እንዳትበላ እንዳትበላ። ከእስልምና ውጣ፣ አላህን እርሳ፣ ኢየሱስን አዳኝህን ያዝ፣ የሞተልህን ሊፈርድ የሚመጣው እንዳይፈርድብህ አሁን እንዳይፈርድብሽ፣ እንዳይፈርድባችሁ አሁኑን እንድትዘጋጁ አደራ፣ በሰማይ አደራ በምድር እላችኋለሁ። ደህና ሁኑልኝ፣ ጌታ ከእናንተ ጋር ይሁን ባይ